አራ ነገር አላቸው። አዎ ጂኒ ጂኒ አለ ስድስት ጋ በቀላል ዝም ብሎ ያስም አይመጣም። ካንተ ስትናደ 666 በምን ታምር በአይምሮ ይመጣል። እኔ የሆነ ነገርማ አለ። እኔ መስቀልን ይጀነው የፈለገ ቢሆን እግዚአብሔር እንኳን ልጅ ቢወስድብሽ፣ እግዚአብሔር ልጅ ሰጠ እግዚአብሔር ልጅ ነሳ ነው አይደል እንደው ሌላ በጣም ያለው ከአቅም በላይ የሆነ ነገር እግዚአብሔር ቢያደርስባል እንደው እግዚአብሔር የለም እንዴ፣ በቃ የለም፣ ውነት ቢኖር እንዴት እኔን ያደረገኛል ብሎ ሰው ሲማረር ሰማሁ፣ እንጂ ይህን ነገር ካረችልኝ ሴጣን አመልካለው ያለ ፈርስት ታይም ኢትዮጵያዊ። እሷ እናየው? አዎ፣ በጣም እንዴ፣ ታመልካለች። አሁን ደግሞ ምንዳታቃለች፣ ፈርታ። ሮሚ እኔን ተከፍሎት ነው አለችኝ። ሰዎችን እኮ አመጣኋቸው። መረጃውን ሁሉ ይዤ መጣሁ የሚያስደነግጥ መረጃ ይዤ መጣሁ እና ያ በቃ ሁለት ቀን ስጅ ከሁለት ቀን በኋላ ደግሞ ትልቅ ነገር ትሰሚያለሽ የነዛ ሁለቱ እን አላየሻቸውም እንዴ እርስቴና ሰላም አላሳየውሽም እንዴ የሆነ ሁለት የጉራግኛ ሻሽ ያደረጉ የሆነ ቪዲምን ማየት ትፈልጊያለሽ አሁን የሚያሳምንሽ ይመንበር እቺ ወደቀች የተባለችው አሳብደው ላኳት የተባለችው እቺ ሴትዮ አሳክመው ምን ብለው ነው እሺ፣ የላኳት የወደቀችው፣ እንትን ላይ ወድቃ በር መስሏት በመስኮት ወጣ። ሶስት ሴቶች ናቸው እዛ ቤት፣ እንትን ተባለው የተባሉት ሶስቱም ሙሉ መረጃ ተልቆልኝ። በቃ ውሸታም ሀቢባ አንድ መረጃ ለጠፍ ያመጣችው ነገር የለም ከልጆቹ ንግግር ውጭ። እኔ ግን ምናሉ ወጥታ አታውቅም ርስት የምትባለዋ አራት አመት ወጥተህ አታውቅም ሮሚ ስታርባክስ እንዴት ሄደች ቦርሳውን እዩ ሮሚ የርስቴን ቦርሳ እዩ የትም ወጥቼ አላውቅም ሮሚ ስልክ የለኝም ብላ ከቦይፍሬንዷ ጋር ስልክ ስታወራ እያየሽ ነው እንዴት እንደምትዋሽ ይህ ሁሉ እንግዲህ ሮሚ ወይ መዳኔ የተጎሳቆለች ምትአውቀው ነው ተደ አውቀው ነው። ምን ባ የባንክ ወ የባንክ ስቴት እኔ አሁን የ ትምጣ የባንክ ስቴትመንቷን ማሳየት እንችላለን። ካርዱ ባንክ ካርዱ ላላት ውሸት ኢትዮጵያ ራሱ የተመላለሱበት ሄደን አናውቅም ቢለውን። ቆይ እስኪ አሁን ይዘጋብኛል ብዬ ነው እንጂ አንዴ ቶሎ ላሳይሽ። እንዳይዘጋብሽ፣ እንደዛ አታድርግ በዋሳብ ትልክልኛለህ አንዴ ዩ አየሹ አንዴ አየሁታው። በስማ ውሸታሞች ናቸው ሮሚ። አውቃ መረጃ አታመጣም ምንም ዝም ብሎ በቀብ በወሬ በወሬ ሮሚ፣ የሆነ ሰው ተበደልኩኝ ካለ መጣ ለምሳሌ እዮዳ እንደዚህ አድርጎብኛል ካለ ዝም ብለሽ ትቀበያለሽ። መረጃ አምጣን የሚባለው አለ እንዴ? እኔ ግን እንደዛ አድርጋታለች ብዬ ልጅቷ በጣም መሮኝ ነበረ ገባ። እኛስ እኔስ መጀመሪያ እኮ እነ አቢባ እኮ ለልጅቷ ድምፅ አልሆኑም እኮ እኛ እኮ ነው የሆን ነው እኛ እኮ ነው አቢባ እኮ እኛ ድምፅ ከሆንም በኋላ እኮ ነው መጀመሪያማ ልጅቷ አላመጧትም። ይኸውልሽ እቺ ሮሚ እቺስ እርስቴ ናት እቺ ሰላም ናት። ጉራጌ ናቸው ሁለቱ። ኖ ትግሬ ናቸው። ኦኬ፣ ጉራጌ ያርጋቸው ነው። ሀቢባ ሀቢባ እኮ አይደለም። ይሄ ቴስት ኦፍ ኢትዮጵያ እኮ ነው። ቴስት ኦፍ ኢትዮጵያ እያከበረች እንደዚህ እዛ ውስጥ እኮ ነው እንደዚህ ኬክ እየቆረጠች እያከበረችላቸው። ከዚህ በላይ ምን ይሳቁ ታዲያ? የተበደለ እንዲህ ይስቃል። ኧረ በሌላ ባሳይሽ፣ ሌላማ ባሳይሽ፣ ቦይፍሬንድ ወይ ላከልኝ ባሳይሽ። አሁን ምንድን ነው አየሽ? ለምደዋል እንደዚህ። ሮሚ የሆነ ነገር ተደረገ ይሉና ዝም ብሎ በቃ ያወሩና ተሰሚነት ስላላቸው ከዛ ገንዘብ መሰብ አልሬዲ ገንዘብ መሰብሰብ ጀምረዋል። ታውቃለች አካውንት ሰጠው ምናምን፣ ከቅልቦች ጋር ከሚባሉት ጋር ገንዘብ እየሰበሰቡ ነው። የኔ ጥያቄ በመጀመሪያ እርስቴ ተበደለች የተባለችው አጣች የተባለችው ብር ምን ያህል ነው? ምንም የለም። ሁለተኛ እች ሰላም ደግሞ የቴስት ኦፍ ኢትዮጵያ ዘመን ናት፣ ከልጅነቷ ያሳደገች አሳድጋ አስተምራ አስተምራት፣ የቀን ትምህርት ቤት የማታ አይደለም፣ የቀን ትምህርት ቤት ከአራት ዓመት በላይ አስተምራት። ወደ ሰባት ዓመት ሰው ጀምኖ እየመጠመጠች ያለችው እንኳን አንተን ጣለባት። ምን መሰለህ የሆነ ቦርብ እያይቻችሁ አላቅም። ይቺ መርዝ፣ ሌባ፣ የሰው ብር ምትመልጥ ዱንክዬ እና ይፌር አይደለም። የሰው ስም እንዴት አሁን ለምሳሌ የሰው ሬስቶራንት ታውቂያለሽ። ሴትዮ ደግሞ ከሀያ ዓመት በላይ ሬስቶራንት የሰራሻት ታዋቂ የተከበረች ሴት ናት። አትገባሽ። ግን የሆኑ ሰዎች ሊያጠቋት ፈልገዋል። ያ እኔ አሁን እዛ ጋር ሞር እየሰራው ነው። ግን ይህኛው ምንድን ነው ሀቢባ? ያለ መረጃ ለምንድን ነው ሰዎችን የምትከሰው? ያለ መረጃ ለምንድን ነው የሰው ስም የምታጠፋው? በምትኖርበት ሀገር ሕግ ያስቀጣታል። የሴትየቱን ፎቶ ለጥፋ፣ የባለቤቷን የሬስቶራንቱን ባለቤት ሴት ለጥፋ። ጭራሽ ሰው ሁሉ እኮ ልካ ነበር ታይቃለች አለ በቪዲዮ አምስት ሺህ ሰው እያየ ሬስቶራንቱ ሰው ልካለች ቪዲዮ እየቀረጸች። አሁን አቢባ እንዳትወጣ ተጠንቀቁ። እኔ ታመልጣለች ብዬ አስባለሁ። አቢባ ሰሞኑ ወደ ሌላ ሀገር ህግ ብታቄ ሰው ሬስቶራንት አስቀርጻለች አስቀርጥ፣ በላይቭ አምስት ሺህ ሰው እያየ እሱ ብቻ ሳይሆን ገብተው የሚላሉ የተከፈተ ነገር እንዳበላ መርዝ እንዳይሰጡ ምናምን እያሉ ብዙ እንትን ጥሰዋል፣ ህግ ጥሰዋል። እና ኤኒዌይ፣ ይህ ነው የምትመለከቱት። አይናችሁ የሚያየውን መረጃ ማለት እንደዚህ ነው። ምን ምን ብታዩ ነው የምታምኑ? የተባለችው እቺ ርስቲ አራት ዓመት ስትሰራ ለሽንት ቤት እንኳን ብቻዋን መሄድ አትችልም። ውሃ እንኳን በደንብ አጠጣም ነበር ነው የተባለዋል። እንደዛ ነው የሰማ ነው። ስስ ቴስቶፍ ኢትዮጵያ ሁለቱ እንደዚህ ሰለር ቤት እያደረጉ ቅድም ስታርባክስ አሳይችሻለሁ። እንደዚህ ነው የሚተቃቀቡ። ኦነሯ መሀል ላይ ናት። እች ርስቲ ናት። እች ሰላም ናት። ብዙ ማሳየት ማልችላቸው አሉ። ችግር የለም በውስጥ አሳየኛል። እና የሬስቶራንቱ ስም ጠፍቶ አጥፍተውባቸው ዝም አይሉ የሚከሳሉ። ያው አንድ ቆይ ጠብቂ። ያረሮማን ከማይሆን ጋር የተጋጩት ከማይሆን ጋር የተጋጩት ላይክ ትክክል አይደለም ያደረጉት እንደለመዱት ዝም ብለው የማይታወቁ ሰዎች ዝም ብለው ፎቶ ለጥፈው ራሷ ሀቢባ በቤቷ ቁጭ ብላ ሰው ልካ አቡዳቤ ውስጥ ሬስቶራንቱ ቪዲዮ እየቀረጹ መርዝ ይሰጣሉ ምናምን እያሉ እሷ ራሷ የእሷ እነዚህ ለዚህ ከሆነ የሀቢባ በጎች ስቱፒድ ፍ ሺፕስ መጠንቀቅ አለባቸው። በቃ ወንበዴ ናት። አዎ ወንበዴ ሀቢባ ወንበዴ ናት። ጋጠ ወጥናት። ለጉራጌ ማህበረሰብ እንኳ ይቅርታ ማለት ሮሚ፣ እንዲ አንድ ሰው እኮ ሌባ ብትሆንም እኮ አራዳ መሆን አለብሽ፣ አለ እንዴ! ከህዝብ ጋር ስትጋጭ እኮ ላሽ ማለት አለብሽ። ይቺ የጉራጌ ማህበረሰብ ያላከበረኝ ደንቆሮ ምን፣ ከዚህ በኋላ መቀመቅ እስር ቤት ብትገባ እንኳን አላዝንላትም። እስር ቤት እስር ቤት ብትገባ ድምፅ አልሆንም እኔ። የታባቷ ለምን መቀመቅ አትገባም ይቺ? እንደው እንዲከሱ ብቻ በደም ገፋፋቸው፣ ይክሰሷት። ሮሚ ቆይ በውስጥ አውራሻ አለሁ። አረ በጣም እቺ ልጅ ኒያውን አልኩሽ እኮ ለጉራጌ ማህበረሰብ፣ ለአማራ ማህበረሰብ ይቅርታ መጠየቅ አቃጣት። ሌባ ብትሆኝም እኮ እንዲያው ስማርት አትሆኝም። እንዲያው ላሻትም ይህ ሁሉ ሰው ሶስት አካውንት ሲዘጋብሽ ህዝቡ እንዳለ አሁን በቃ ነቃብሽ፣ ነቅቶባታል። አሁን ሰው ተዘጋባት እንዴ? አዘጋሁት እኮ ሶስተኛ እግዚአብሔርን እግዚአብሔርን ይሄ ማስክ የምትለብስበትን እስከነ ማስኳ ምን ይዛ ልትመጣ ነው። ረገመችኝ ረገመችኝ ነው የምልሽ አካውንት እየሰጧት ነው።

ወይኔ አንቺን ለመታረቅ ያላረገው ነገር የለም ታውቂያለሽ አ እንቢ ብዬ አንተ ቤት ገብቼ እኔና እንትና አቋማችን ሁለተኛ ላንታረቀው ነው። እኔ እና ቤታዩ ቤታዩ አሁን እነዛ ገባ ቢያስጮሁ የሚደርስላቸው ሲያጡ በቃ ፓስተርነቱን ትቶ ተቀላቀለ ወደ ምንዳረቅ ታውቂያለሽ። ጆከር ነዋ። ጆከር ገብቶ ዛጋ ከእሱ ጋር በጣም እየተሽለጠለጥ አገኘሁት እና ምን እያረክ ነው አልኩት። እና ሊያስታርቅ ፈለገ። እኔ እኔ እንደዚህ አይነት ሰው አይደለውም። ታቅኛለሽ ሮሜ፣ እና አንቺን ፈለገ ፈለገ ፈለገ ቤታዮን ሞከረ። አሁን ደብሮታለኝ። ጴንጤው የለም ብር የለም ሁሉም። ይኸውልሽ ምን መሰለሽ ሮሜ ጴንጤ ጋር ያልተረዳው ሁሉም ፓስተር ነው። ሁሉም ነብይ ነው። ሁሉም ሰባኪ ነው። ሁሉም ብር ይፈልጋል። አይበቃም፣ አይበቃም ኦርቶዶክስ እኮ ነው ብር ያለው ሙስሊም እኮ ናቸው የሚሰጡት፣ ታውቂያለሽ ኦርቶዶክስ እኮ ነው የሚሰጠው። ቁጥር አንድ እኮ ሰጮች እኮ ኦርቶዶክስ ናቸው። በዚህ አሁን አሁን እዛ ጋር ሲሄድ ግን ስምንት ሰው ገብተው ስምንቱም ፓስተር ናቸው። እሱም ፓስተር ነው። ለስምንቱም አይቻልም፣ ለስምንቱም አይቻልም። ደብሮታል፣ ሰልችቶታል። አሁን መውጣት ፈለገ እና ሆኖ ለሮማን አልጸልይም። ቢጠራኝ ነበር ስሜንም ረግጠው ረግጬ እግዚአብሔር ገላገለች። አሁን እሱ ቢጸልይ ሌላ ነገር ነበር የሚሆነው ሌላ ነገር ያመጣብኛል ማለት። ልክስክስ እሱ ጸልዮ ምን አባቱ ሊያስመጣልኝ ነው? ይሄ ለራሱ መሆን ያልቻለ ሃይማኖት፣ ዘጠኝ ጊዜ ቀየረ ሰውዬ ለሮማንና ለምክንያቱ ውስጥ ደግሞ የወዳቤት እንዴት ይበልሽ የሚዞት እንትን ልጅ ልጅ ምን ተደጋጋሚ ልጅ ልጅን የነካሁት በይፋ ተነግሪያለሁ የእሱን ልጅ ነክቶ ረግጬበታለሁ። ልጅን የነኩት ልጃቸውን ረግጣቸዋል። አሁንም ቢሆን ማለት ነው። ቶ ምናለ በተደጋጋሚ እሷ ልጅ ነክታለች፣ እንዲህ ሳኩበት። ከሱ በላይ ግን እኔ ግን የሚገርመኝ ከሱ በላይ ክፉ ሰው አለ እንዴ? የሰው ስም ያጠፋ እንደ እሱ ያው አሁን አልችል ስላሉ እሱ ስለጠነጠጠባቸው ለፊንገር ሾ እና ለኤልሻዳይ ተደርቦ ዮዳ እንትናን ቤታየው ሊያሰድቧት እኔ ደግሞ ቤታየውን ያለውላት ረብጣቸዋለው። ቀጥ አርጌ ማለት ነው። ቤታየውን እኔ ስናገራት ብቻ፣ ሌላ ሰው ከተናገራት እንደምናገራቸው ታውቂያለሽ። አሁን ቤታዮ ላይ የተባበሩባት ምን እንዳደረጉ ታውቃለህ? የቤቷን አድራሻ አምጥተው አስለጥፈዋል። እና የሆነ ልጅ አሜሪካን ሀገር ማነው የሚባል ይፎክራል፣ አሉ እናቱ ድንጋይ ትብላ። አይችልም። ምን አባቱ ነው የሚፎክረው? እከካ ሰውዬው ማን ነው? ሳ መልስም ብላኛለች። ሴትዮዋ ልጁን እንፈልግና ዋጋውን። አይቻልም? እንደዛ ካደረገ በቃ ቀጥታ ወደ እስር ቤት መክተት ይቻላል። ራሳቸው እኮ ይረጋገጡ። እኔ ብዙም አልገባባቸውም። ለምን ኤርሻ ዳኝን አነካትም? ቢኮስ ከቤት ታዮ ጋር ፋሚሊ ናቸው። ኤንድ ኦፍ ዘ ዴይ ይታረቃሉ። ይቺ ፊንገርሾ እኔ በራሴ ጉዳይ ነው የተጣለዋት። አብረን ብናላግጥም ከእንትና ጋር በተለያየ ነገር ነው የተጣላ ናት። ኦኬ፣ ሴጋው በተለያየ ነገር ነው የተጣላ ነው። አብረን ከፈለግን እናላግጥበታለን። እና እንትና ያችን ግን አልነካናትም ቤት ተነካ እኮ ከኤልሻዳይ ጋር እንትናና እንቁርቲን አስገብጣ ቤቷ አስረገጠቻት። ዮዳ ቤታ እግዚአብሔር ማ ኤልሻዳይ እንቁርቲን አስገብጣ ሊያሾ ነው። ለሶስት ረገጧት እልክልሃለሁ። በውስጥ እኔ ዚ ቀን በፊት ታረቁ ብዬ ቪዲዮ ሰርች ነበር። ኤልሻዳይ ዳይ ቤታየው እና ሊያሸው ጅስ ታረቁ ምክንያቱም ጂጂ እና የሆነ ስሜደስ መቤት ሄድኔ ራሴ ታረቁ በቃ ጸብ ይቅር እንትና ጉቺ እና እንትና ሲታረቁ በቃ የአማራ ልጆች ከዚህ በኋላ ጸብ አያስፈልግም እናስታርቃለን ሲሉ በነካጃችሁ እነዚህን ሶስት ልጆች አስታርቁ አልኩት ጭራሽ እንቁርቴን አስገብተው ቤታየውን አስረግጠዋታል ለምን በሌላ ሰው ለዛውም ይቺ ጥንብ ዘረኛ በሆነች ልጅ ለምን ነው የሚያስረግጧት አስገብተው ቤታዮ አስመጥጣለች ምናምን። ታስመጥጥ ደግ አደረገች። ከፈለገች ማን ቢዝነሳቸው ነው? ገና ያልወለደች የሀያ ሰባት ዓመት ልጅ የምትከተሏት ትውለድ፣ ታስመጥጥ። ምናባቱ ማን ያገባዋል? ኢዲት፣ የኢዲት ስብስብ እከካም። ሞታ ትበልጣችኋለች። ቅናታ ማለት ላይፍ ናቸው። ሮሚ ላይፍ ናቸው። እንትና ቤት ሂዊ፣ ድሮን አወቅሻት። ሂዊ ተናስታለች። ለምን

ምን ጆከር አለበት? ነው ፕሊስ አንዴ ሼር አድርጉልኝ። በእግዚአብሔር ራስ ወሬውን ምን ምናምን ግን እኔ ከሆነ ይቀባለሁ ሳይዲያስከው ልንገር፣ ባለፈው እሷ እኔ በአሽሙር እየተሳደበ ነበረ። በአሽሙር በአሽሙር ትናገራለች። በአሽሙር እያወራች ምናምን ነበረ እኔ ከዛ ገዝተ ላይ ገባው ቀጥሽ በአሽሙር እየተናገረች ነበር። እሷ ያለትንችበት አልደግምላትም። ከዛ እሷ በአሽሙር እየተናገረች እያለ አንተ ገባህና ምን አልከመሰል አንድ ክፍል ቤት ተቀምጠው የራስ አለ አባባል ብትሰማ ደስ ይለኛል። አንድ ክፍል ቤት ተቀምጠው ያሉ ሰዎች ሀ ምን እያደረጉ ነው ምናምን አልካል። ከዛ መሰለ ሰሞኑን፣ ደግሞ በአሁን ሰዓት ያለው ወሬ እኔን ነው እንደዚህ የሚባል ሌላ ማንም አታመጣለኝ ሰሞኑን

እኔ እና እሷ ነገ ከዛ መለስክና፣ እኔ አሁን ስንት ነገር ትልኮ የለ እንዲ አሁን ይህን ነገር መላክ ከዛ መለስክና፣ ደግሞ ምን አለች እሷ እኔ ከራቼ ጋር ጌም እንጫወት። እኔ እንደውም አላልኩም ልጆች ናቸው። ከራቼ ተጫዋች ተጫዋች ሲለኝ ኦኬ ብዬ ዝም ብዬ ራቼን ስጠይቀው ባለፈው ስለተጫወትኩኝ አልጫወትም ምናምን እስኪሞክራለሁ ምናምን እያለ አለ። ከዛ እነሱ ሙድ ያዙ ማለት ነው። ወጡና ምናምን ራቼ ጋር ትጫወትም በቃ እኔ ከራቼ ጋር ጫወታለሁ። ለምኘው ምናምን ያ ሙድ ስትይዝ አንተ ገባና ለምን ጌም ከሷ ከራቼ ጋር ትጫዋችሁ ጌም ከራቼ ጋር ተጫዋች እያለ ስትሳለቅ ነበር ሪከርዱን ራቸ ጋር ልጨዋት ማለት እሺን አለ። ሁለተኛ እኔ አንቺን እንትን አምትቆም እኔ እንደ ፒተር እራሱ ፒተር እራሱ በዛ በቁም አመዋቸው ጊዜ ተው በቃ ፎቶዋን አንሱ፣ አትነጋገርም። እኔ ተው ስል መለካካት እና አጀንዳ መፍጠር አያስፈልግም። ያ በፖለቲካ ዙሪያ ስለሆነ ብዙ እኔ በኤልሻዳይ ጉዳይ ምላሴን ብቆርጭኝ፣ በሁለታችሁ መካከል ምንም የገባውበት ምንም አይነት ነገር የለ። ዝም ብላችሁ አጣቁራችሁ እንደ ሴት መካከል አስገብታችሁ ምንም አንቺ ስታስብ የሴት መካከል እንደውም እኮ እኔ ጥያቄ የሆነ መቸነት ብሎክ እንዳደረግሽኝ ቤታ ለምንድን ነው የማይመጣልኝ? ላይ በውዬ እንደውም የሆነ መልዕክት ልጽፍ ስገባ አሰላሙ አለይኩም ማሰናብተሽ በዚህኛው አልጎለግሽ እቺ ልጅ ምን አድርጌ ነው ይ ዛሬ ሂዊ ስትናገረኝ ነው የገባኝ እንጂ በሌላ መንገድ ቢሆን አልገባም። ነው ቁም ነገር አልገባም። እኔ ደግሞ ማለት ራስንን ሰምተን

ሰጨኝ ዝንባም ዝንባም ጋላ ሁሉ እኔን አትሰድቡኝ። አስመሳይ ሌባ ሁሉ ይቅርባችሁ፣ በየቤቱ እየገባችሁ

እሱ ገብታል። በሴቶች በልኮ ገብታል። እኔ ለምን እንደሆነ እዛሁ አሁን እኔን የምታስገቡብኝ ሴት መካከል ገብቼ እኔ ስንት ለማህበረሰባችን መስራት ያለብን እያለ ደግሞ ሴት መካከል እናንተ ገብቼ ለምቦጭ አረግ ወንድ እኮ ነኝ ምን ነሽ? ብቻ እኔ ታረቁ፣ ተስማሙ ነው። ካልቻላችሁ ግን መብታችሁ ነው። ሴት መካከል እኔ አታስገቡ ሰላማ ሰላማችሁን ያብዛላችሁ። ከፈልግሽ ደግሞ ጆከር ትናንትና ገብተህ ከተታረቁ ይታረቁ ከተታረቁ ይታረቁ። በአማራ ስም ፈምሰው መጥተው አሁን አማራ እንትን አሉ ምናምን ያልከው ለማን ነው ታዲያ? ከአማራነት ስትናገር እኔ የምናገርበት የራሴ መንገድ ያለ ሌላ ሰው ብሎክ ስላረግ ራስ ውስጥ ጠርጥሮ እንጂ ጭራሽ አንጅ ጋር ነገር ተናግር ያላት አሁንም የማስፈራራት ምልክት አይምሰልባቸው። ተው እኔ ፈርቻለሁ። እኔ ከማንም ጋር አልነካካም። እሴት መካከል አልገባ ሲጀመር እኔ ለማስፈራራቱ ምናም ሳይሆን እኔ አላወራሁትም ማንም እንደማልፈራ

ምንድነው? እኔ እኮ ባግራውንድ ሙዚቃ እኮ እንትን መስሎኝ እኮ ነው። ቤታየው እና ጆከር እኮ አትዋደዱም። በቃ ዝም ሰላም ጤና ይስጥልኝ። ክብራት ብለት አሽሙርዳ ልዳ ምናምን ይሄ ዘረፋ ምናምን ይገባናል። ተናገሪ። መናገር ከፈለግኩኝ በግልጽ ነው ምናገር